በቃ እቹ ናት። ኤርሚያስ ቀኑ ሙሉ ሊውልባት ያሰበው ነገር እችን ነበር። አገኘው ብሎ የነበረው እችን ተመታች። ምን እንደሚወራ አላውቅም። ወይ ቀልድ እች ነበር፣ አሰብስቦ በቃ ዛሬ ዘር ከዘር አጋጫለሁ እች ነበር። በቃ አንድ ነገር አገኘ ብሎ ሊፈነጭ የነበረው እግዚአብሔር ወይ አማኒ ሉይ ማሬ አነበቦም ዘማሪያም ዘለቀ ኤርሚ አያነቡትም ብሎ እኮ ነው፣ ህዝቡን ኤርሚ አይገልጡትም ብሎ ፈርቶ እኮ ነው። እንዴት እንደሚዋሽ መዝሙረ ያሬድም ባለፈው በገድለ ተክለ ሃይማኖት ላይ ሸምጠጥ አድርጎ የካደውን አይልም ብሎ የሚለውን ሜል አውጥቶ አሳየው። ልደተ ቃልም እንደዚሁ ባለፈው ሸምጠጥ አድርገው እኮ ነው የሚከዱት። አንተ የድፍረታቸው አሳያችኋለሁ እንዴት እንደዋሸሱ። አስራ አራት እና አስራ አምስት ላይ ነው የሚገኘው ክፍል በገዳሙ በታተመው የትንሣኤ ዘጉባኤውም አለኝ በገዳሙ በታተመው ሁለትን ያለኝ የትንሣኤ ዘጉባኤ በኦርቶዶክስ ቤተክርስቲያን ማጠሚያ ቤት ይታተሙ ማለት፣ ይህም በገዳሙ የታተመው ሁለቱም የቤተክርስቲያኒቱ ነው። ምዕራፍ ሰላሳ ሁለት ቁጥር አስራ አራትን አስራ አምስት ላይ ነው። ምዕራፍ በጭራሽ አያነቦ መቶ ዘጠና አንዴ ልድገምላችሁ። ልብ ብላችሁ እንድታዳምጡ አይችልም። ሊሆን ይችላል ምዕራፍ 32 ቁጥር 14 እና 15 ላይ ነው የሚገኘው ይ ክፍል ምዕራፍ 32 ቁጥር 14 እና 15 ላይ ነው የሚገኘዋል። በገዳሙ በታተመው የትንሣኤ ዘጉባኤው ማለኝ በገዳሙ በታተመውም ሁለት ነው ያለኝ። የትንሣኤ ዘጉባኤ በኦርቶዶክስ ቤተክርስቲያን ማጠሚያ ቤት ይታተሙ ማለት ይህም፣ በገዳሙ የታተመው ሁለቱም የቤተክርስቲያኒቱ ነው። ምዕራፍ ሰላሳ ሁለት ቁጥር አስራ አራትና አስራ አምስት ላይ ነው ያ ገጽ አንድ መቶ ዘጠና መቶ ዘጠና ምዕራፍ ሰላሳ ሁለት ቁጥር እናንተ ሙሉውን አንብቡት። ቁጥር አስራ አራትና አስራ አምስት ላይ ዳግመኛ አስራ ትሰጥሃለሁ። እነዚህን ትዕዛዝን ያልፈጸሙትን በአማላጅነት ቢያምኑ እምርልሃለሁ አለው። አባታችሁም ጌታችንን ምንም ምን ሰዓት ላይ የኢትዮጵያን ሰዎች ሁሉ ማርልኝ አለው። ጌታችንም እስከ ጊዮን ዳርቻ ድረስ ድረስ እምርልሃለሁ አለው። እስከ ጊዮን ማለት ጊዮን የአባይ ወንዝ ነው። እምርልሃለሁ አባታችሁም እኔ አባቴ ብዬ ስለማልጠራው ሰው ስላልሆነ አቦ ሰው ነው ብሎ የሚል ደፍሮ በእኔ ፊት ቆሞ የሚናገር ኦርቶዶክስ ኦርቶዶክሳዊ ካለ ይምጣል። እዚህ ፕላኔት ላይ ነበረ ነበረ እናቱ እንትና ትባለች ብለህ ታምሩ ላይ ያለውን አንብብ እና እና በፈለከው ነው ከግብፅ ሀገር ከከኒሳን የመጣው ሶስት መቶ ዓመት በግብፅ ምድር ሁለት መቶ ስልሳ ሁለት ዓመት በኢትዮጵያ ኖረ እና አንበሶቹ ሲሰግዱለት ምናምን ጦጣዎቹ፣ ዝንጀሮቹ ብለምትል ብቻ እና ኑ ብቻ አንድ ሰው አንድ ሰው ምረጡና አንድ ሰው ምረጡና አቦ የሚባል ሰው እዚህ ፕላኔት ላይ ነበር ወይ? በእርግጥ ይሄ ሰው የግብፅ ኦርቶዶክስ ታውቀዋለች ወይ ኢትዮጵያ ውስጥ የነበረ ሰው ነው ወይ ብሎ የሚለውን ነገር እንድናወጋ ከልደቱ እስከ ሞቱ ብሎ የሚለውን እንድናወጋ አንድ ሰው ምረቱን ነው። አንድ ሰው ነው ያልኩት። አንድ ሰው ያለ ጫጫታ አንድ ሰው እማ ላይ ሜዳው ገደል እንደሚሆን እናያለን ማለት ነው። የሌለ ሰው እኮ በምናቤት ተፈጠረ ለምሳሌ አቦ የሚባለው ሰውዬ አፍ ውስጥ ነጭ፣ አንደበቱ ያልታረመ ስለሆነ ነው። ማሳለፈው ባለጌ ንግግር ስለሚናገር ማለት ነው። ለምን ትለይብኛለህ? እነርሱንስ? ብቻ አንድ ሰው ነው አንበሶቹ ሲሰግዱለት ምናምን፣ ጦጣዎቹ፣ ዝንጀሮቹ ብለን ትል አንድ ሰው ምረጡና ነው አንድ ሰው ነው ያልኩት። አንድ ሰው ያለ ጫጫታ አንድ ሰው ላይ ሜዳው ገደል ዘረገፈበት ይላል። ደግሞ ገርኑ ማለት ነው ወይን በቅሎ ገዳማውያን ይበሉት ነበር ይላል። ሁለት 565 ዓመት ሲኖር በኢትዮጵያ ላይ በረከታቸው ይደርግን የአባታችን አቡነ ነገሩን ከሰው ወገን ማንም ያየው የለም ይላል ስለ ኳይ ይሄኛው አላሳያቸው ቆይ፣ ፍሬ ላን እንሄዳለን። ኦኬ። የኢትዮጵያን ሰዎች ሁሉ ማርልኝ አለው። ምንም ምንም ሳት ላይ የኢትዮጵያን ሰዎች ስለማርልኝ አለው። ጌታችን እስከ ጊዮን ወንዝ ድረስ ያለውን መርላሃለ አለው። አባታችሁም አቦዬ ነው ብዬ የምጠራውን የገብረ መንፈስ ቅዱስ ብዬ የጌታን ስም አልጠራም። ጌታችንም በጊዮን መካከል ያሉ የጎጃምን ሰዎች ለምን ትለይብኛለህ? እነርሱንስ አትምራቸውም? አለው። ጌታም አዎን አልምራቸውም፣ ስራይ ያበዛሉና። የኢትዮጵያ ዝማን ነው። ጠንቋይ ያልሆነ ጎጃም ከሸዋ በምንድን ነው የሚያሰው? ሸዋው ከኦሮሞ ኦሮሞ ስረይ የጠንቆላ ነገር ካነሳ በሙሉ አደል እንዴ ጠንቆል ጊዜ ሳገኝ ነው መጥቼ ከአንተ ጋር ማወረው ቆጭ ብዬንም ጽፈው አልኮ ቆጭ ብዬንም አነበው ቁጭ ይሄም የእሱ ገዳ ገደ ይኸው ቁጥር አስራ አራትንና ቁጥር አስራ አምስትን ቁጥር አስራ አምስትን ሙሉ ለሙሉ አልጨረሰውም። ቁጥር 14 እና ቁጥር 15 ያነበበው። እውነቱን ለመናገር የዛ ክፍል የገድሉ የዛ ገድሉ የተጻፈበት ክፍል እስከ ቁጥር 19 ድረስ ነው። እስከ ቁጥር 19 ነው። ምዕራፍ 32 አንድ ብሎ ቁጥር አንድ ቁጥር ሁለት ብሎ እስከ 19 ድረስ ነው ያለ እሱ የሚመቸውን ሀሳብ ብቻ እሱ የሚመቸውን ሀሳብ ብቻ ከቁጥር 14 እና ከቁጥር 15 ጋር አንድ ላይ አድርጎ ቀጣዩን ምንባብ ምን ይበል አይበል የሚለው ለነሱም አላሳየቸውም እሱም አላነበበውም። ስለዚህ እኛ ኦርቶዶክሳውያን ክርስቲያኖች ነን፣ አንድ መጽሐፉ የእኛ ነው፣ ባለቤቶቹ እኛ ነን። ጻድቁ አቡነ ገብረ መንፈስ ቅዱስም የጴንጤ ኮንፈርሜሽን አያስፈልጋቸውም። በሕይወት ስለመኖራቸው ቤተክርስቲያን እኔ አክብር ያቸዋለሁ። ታላቅ አባት ናቸው ብላ ከተቀበለች፣ እኛ ሁላችን እንቀበላለን። በስማቸውም እጅግ ብዙ ድንቅ ታምራትን ተደርጓል። እጅግ በጣም ብዙ ቅዱሳንን ያፈሩ ብዙ ክርስቲያኖችን ያፈሩ ታላቅ ታላቅ ታላቅ አባት በእንደነዚህ አይነት ባለጌ ሰዎችም የሚጠሩ አይደሉም። ይሁን፣ ያው ጊዜን ያመጣው እንኳን ጻድቁ ጌታ ኢየሱስ ክርስቶስም የስድብ አፍ ተከፍቶበታል። ይሁን፣ እግዚአብሔር ታጋሽ ነው። እግዚአብሔር አምላክ እንግዲህ ማስተዋሉን ያድላቸው፣ ማስተዋሉና ጥበቡን ያድላቸው። ወደ ሀሳቡ ከመግባቴ በፊት ወንድማችን ጋዲ ያነበበው ሀሳብ በሆነች መልኩ እዚህ መጽሐፍ ላይ አለ፣ ሙሉ ለሙሉ በሆነች መልኩ አለ። ስለዚህ ወንድማችን ጋዲ ያደረገው ነገር ምንድን ነው? እንደነዚህ አይነት ክርስቲያኖች ሊረብሹ የሚችሉ ነገሮች ጥንቃቄ ያስፈልጋቸዋል የሚል ፖዘቲቭን ሀሳብ ይዞ የተነሳ ነው። ዲያቆን ዘማርያም ደግሞ ያደረገው ነገር ሁ ከነጭራሹ እንደዚህ አይነት የሚከፋፈል ሀሳብ ቤተክርስቲያን አትጽፍም። ልክ ነው፣ ቤተክርስቲያን አይን አላታ ልጆቿን ታያለች ልጆቿን የሚከፋፍል ሰማያዊ ዘርን የሰጠቻቸው ቤተክርስቲያን በምድራዊ ዘር ከፋፍላ ይህን ትልቅ ይህን ትንሽ አታረግም፣ የሚል ሙግት የሚያቀርበው ዘማርያም ልክ ነው። ገርሉን አንብቦ ለጨረሰ ሰው ልክ ነው፣ እንደዛ ነው። እንደዛ እንኳን ተጽፎ ቢገኝ ቤተክርስቲያን ታረመዋለችም ብሏል ዲያቆን ዘማሪያም። ቢገኝ እንኳን እንደ አጋጣሚ ሆኖ እነ ኤርሚያስ ባጮውት ልክ አይደለም ያለው ከፍተን ስለምንመለከተው ማለት ነው። ቢገኝ እንኳን እንበልና ጽሁፉ ቢገኝ እንኳን እንደዛ በቃ አለቀላት ቤተክርስቲያን ማለት ነው። ቤተክርስቲያን ዘረኛ ናት ነው አ አይደለችም ወዲያው የሚታረም ነገር ነው እንደዚህ አይነት ነገር የምርም ዘርን ከዘር የሚከፋፈል ነገር ብናገኝ ገድላት ርሳና ታምራት ወዲሁ የሚስተካከል ነገር በቀላሉ ወዲያው የሚስተካከል ነገር፣ እንዴት ነው የሚስተካከለው ስንል ቤተክርስቲያን ገና ከጅምሩ የሆነ ብሔር አይደለችም ወይንም ደግሞ የሆነ የሆነ ብሔርን ደግፋ የሆነ ብሔርን ከፍ ዝቅ አድርጋ የምትለይ ቤተክርስቲያን ስላልሆነች የክርስቶስ ቤተክርስቲያን ስለሆነች ሁሉም በአንድ አይነት የምትመለከት ቤተክርስቲያን ስለሆነች ግብሯ በራሱ የክርስቲያኖች ቤት እንጂ የሆነ ብሔር ቤት ስላልሆነች እንደዚህ አይነት ስራ አትሰራም። እዚህ ክርስቲያኖች ሊያደናግሯችሁ ሲሞክሩ ምን ማድረግ አለባችሁ ማለት ነው? ልቦናችሁን ማስተካከል መቻል አለባችሁ። እግዚአብሔር የተመሰገነ ይሁን። ወንድማችን አኬ ሌሎቹም ወንድሞች ቤተክርስቲያን በገድላት ድርሳናት ላይ ያላት አቋም ምን አይነት እንደሆነ ከማሳየታቸው የተነሳ በገድላት ድርሳናት የሰውን ልብ እያሸፈቱ ከክርስትና ሰውን የማምጣት ስራቸው ከሽፏል። እንደዛም ሆኖ እንኳን መልስ የሚያሻቸውን ነገሮች ዲያቆን ዘማርያም ከዚህ ፊት እኔ ቤት እንኳን በተከታታይ እሱ በአማርኛ እኛ በኦሮምኛ እየተረጎምን በርካታ መልስ ተሰጥቷል። በገድለ አባመባ ጽዮን በቅዱስ ዑራኤል ድርሳን በተአምረ ማርያም በተአምረ ኢየሱስ በአቡነ ተክለ ሃይማኖት ገርል ላይ የክደት ሐሳቦች የተጣመሙ ሐሳቦች በሌላኛው ቤት ሲነገሩ በእስልምናውም ሆነ በፕሮቴስታንቱ ለእንደዚህ አይነት ነገሮች መልስ ተሰጥቷል። ስለዚህ መልስ ያልተሰጠበት ጉዳይ አይደለም ማለት ነው እና አሁን እዚኛው ላይ ደግሞ ዞሮ ዞሮ አሁን ወዴት ተመጣ ቤተክርስቲያን ዘርን የምትከፋፍል አድርጎ ለማሳየት ወንድማችን ኤርሚያስ እንደዛ ለማድረግ ሞከረ። እኔ ገድሉን፣ አነብላችኋለሁ ከፍተውና ከዞላችሁም ትከታተላላችሁ። ቴዲ እንኳን ደህና መጣ፣ ደህና ቆየህ። በሰፊ እንዲሆንልህ፣ ቆዴታችን ሆንልህ፣ በትልቁ እንዲታያቸው እነሱ ከዛ መሃል ይገባል። ገባል በኋላ እሺ ቴዲ፣ እሺ፣ እሺ እንትን ላድርገውና ይታያችኋል፣ አደለም ይታያቸዋል። መቼስ እንዲህ ላድርግላችሁ በደንብ ከሚታይላ ብር አንዴ ኮመንቱን ከፍቼ ቼክ ላላችሁና ልዝጋው ይታያል ማለት ነው። በደንብ በደንብ የሚታይ ከሆነ ልዝጋው እና ብዙም አንቆይም። እዚህ ሀሳብ ላይ ምን ያህል የውሸት ስራ እንደሚሰሩ ብቻ አሳይተን እኛ ወደ ሀሳባችን እንመለሳለን። ጉድ ሀሳባችን እንመለሳለን ው እንደምታዩት ነው ምን ይላል ገድለ አቡነ ገብረ መንፈስ ቅዱስ ወተአምራት ይሁ በግዕዝና በአማርኛ ው አሳታሚ የምድረ ከብድ አቡነ ገብረ መንፈስ ቅዱስ አንድነት ገዳምና የዝቋላ ደብረ ከዋክብት አቡነ ገብረ መንፈስ ቅዱስ አንድነት ገዳም በአንድነት ሁለቱ ገዳማት ማናማ ምድረ ከብድ አንድነት ገዳምና ዝቋላ አንድነት ገዳም እንዳጋጣሚ ሆኖ ሁለቱም ገዳማትን እግዚአብሔር ፈቅዶልኝ ሄጄ ነበር። ምድረ ከብድም ሄጃለሁ፣ ዝቋላም ሄጃለሁ። እንዴት የበረከት ቦታ መሰላችሁ! ይኸው የአጋስት ዓለም የሥላሴ ስዕል እዚህ ጋ የመድኃኔ ዓለም አለ፣ እዚህ ጋ የእመቤታችን አለ፣ እዚህ ጋ የአባታችን የጻድቁ የአቡነ ገብረ መንፈስ ቅዱስ። እዚህ ጋ የምድረ ከብድ አቡነ ገብረ መንፈስ ቅዱስ ቤተክርስቲያን ወይም ደግሞ የገዳሙ ቤተክርስቲያን ይሄን ይመስላል፣ የዝቋላው ደግሞ ይሄን ይመስላል። ስለዚህ ይኸው የደብሩ ማህተም ሕጋዊነቱ ሙሉ ለሙሉ የታወቀ ነው። ይኸው አለ እዚህ። ስለዚህ አሁን የምናደርገው ምንድን ነው? ገጽ 94 ላይ እንሄዳለን። ይኸው ገጽ 94 ላይ ሰላሳ ሁለተኛው ምዕራፍ እንደምታዩት ይሆናል። ገጽ መቶ ዘጠና ላይ ሰላሳ ሁለተኛው ምዕራፍ ቁጥር አንድ እዚህ ጋር ይጀምራል። ቁጥር አንድ እዚህ ጋር ይጀምራል ቁጥር አንድ እዚህ ጋር ይጀምራል ስለዚህ እናንተ ሙሉን ሀሳብ ታነቡታላችሁ ከዛ የቱ ጋር ያልቃል የቱ ጋር ያልቃል ይኸው ምዕራፍ አስራ ዘጠኝ ላይ ያልቃል ስንተኛው ምዕራፍ ላይ ያልቃል አስራ ዘጠነኛው ምዕራፍ ላይ ያልቃል ወንድማችን ኤርሚያስ ሲያነብ የነበረው ከ14ና ስንትን ነው አስራ አምስትን ነው አስራ አምስትንም ሙሉ ለሙሉ አልጨረሳትም ሀሳቡ አስራ ስድስት ላይ አለ እየቀጠለ ይሄዳል ሀሳቡ እየቀጠለ የሚሄድ ሀሳብ ነው ሀሳቡ እየቀጠለ የሚሄድ ሀሳብ ነው። እሱ ግን ምን አደረገ? አስራ አምስትንና አስራ ስድስትን አስራ አራትንና አስራ አምስትን ብቻ ነበበ። ለማንኛውም እኛ ከአስራ ሶስት ጀምሮ ያለውን እናንብበው። ከአስራ ሶስት ጀምሮ ያለውን ሀሳብ እናንብበው። እንደዚህ አለ። ከአስራ ሶስት ጀምሮ ያለውን ሀሳብ እናንብ። ጌታችንም ይላል በረከታቸው ይደርብን። ጌታችንም መታሰቢያን ዝክርን ያደረገ ስምን የጠራውን የገድልህ መጽሐፍ ያጻፈውን ቃል ኪዳንን አምኖ በእጁ የጻፈውን ቤተክርስቲያን ያነጸውን በስምህ ታቦት ያስረከበውን ስለ አንተ የተራቆተውን ያለበሰ እምር ልሃለሁ አለው። በደላቸውንም ሁሉ እተውላቸዋለሁ በቀኜ አቆማቸዋለሁ፣ በቀሌንም አነሳለሁ የዘላለም ተድላ ደስታ ባለበት መንግስተ ሰማያት ከጻርቃን ጋር እቆጥራቸዋለሁ። ዳግመኛም አስራት እሰጥሃለሁ። እነዚያ ትእዛዛትን ያልፈጸሙትን በአማላጅነት ቢያምኑ እምር ልሃለሁ አለው። አባታችንም ጌታችንን ምንም ምንም ሳትለይ የኢትዮጵያን ሰዎች ማንን ምንም ምንም ሳትለይ የኢትዮጵያን ሰዎች ሁሉ ማርልኝ አለው። ጌታችንም እስከ ጊዮን ዳርቻ ድረስ እምርልሃለው አለ። እስከ የት ድረስ? እስከ ጊዮን ዳርቻ ድረስ እምርልሃለው አለ። ቁጥር 15 ኤርሚያሳውን እዚሽ ጋር ነው፣ በጣም ያጮኋት። አባታችን ገብረ መንፈስ ቅዱስም ጌታችንን በጊዮን መካከል ያሉ የጎጃምን ሰዎች ለምን ትለይብኛለህ ብለው ጠየቁ። እነርሱንስ አትምራቸው። ምን አለው ማ ጻድቁ ጌታችንን? ጌታም አዎን አልምራቸውም። እዚህ ጋር አላቆመም ሀሳቡ፣ አላቆመም ሀሳቡ። አዎን አልምራቸውም አለ። ለምን ስራ እያበዛሉና አለ። እዚህ ጋር አለቀ ሀሳቡ፣ እዚህ ጋር አለቀ? አላለቀም፣ ቀጠለ። አባታችንም ገብረ መንፈስ ቅዱስ ጌታችንን አቤቱ ማራቸው ደገሙት። ይኸው አቤቱ ማራቸው ይቅረም በላቸው፣ ቁርባንና ቅዱሳንን እንዲወዱ አድርጋቸው፣ ስራዬንም እንዲጠሉ። ከላይ ስራዬን ያደርጋሉ አለ። ያለው ጌታ አልመረም፣ ያለው ለዛ አልነበረም። ስራዬንም እንዲጠሉ አድርጋቸው አለው። ሁሉ ይቻልሃልና፣ የወደድከው ሁሉ ይፈጸማልና፣ ስራ ሰሪውን ይቃወማልና አለው። እዚህ እስኪ ጥቅሱን እናንብቦ። እስኪ እዚህ ላይ የተጠቀሰውን ጥቅስ የሮሜን ጥቅስ ሮሜ ምዕራፍ ዘጠኝ ቁጥር 19 ላይ ገድሉ በራሱ በሚገርም ሁኔታ የመጽሐፍ ቅዱስ ማጣቀሻም ጭምር ይዞ ነው የመጣው። የመጽሐፍ ቅዱስ ማጣቀሻም አለ። እስኪ እዛ ክፍል ላይ መጽሐፍ የተጠቀሰው የሮሜ ክፍል ምንድን ነው የሚያሳየው የሚለውን እንመለከታለን። ምን እንደሚያሳየው የሚለውን ነገር እንመለከታለን። ሮሜ ላይ አይደለ ሀሳቡ ያለው እንደ ማስረጃ የተጠቀሰው እንደዚህ ይላል፣ እንደዚህ ይላል። ከቁጥር 18 ጀምሮ እንግዲህ የሚወደውን ይምረዋል። እንግዲህ የሚወደውን ይምረዋል የሚወደውንም እልከኛ ያደርገዋል። የሚወደውን ይምረዋል የሚወደውንም እልከኛ ያደርገዋል። እንግዲህ ስለምን እስካሁን ድረስ ይነቀፋል? ፈቃዱን ውስጥ የሚቃወም ማን ነው ትለኝ ይሆናል። ስለዚህ እግዚአብሔር በነገራችን ላይ የወደደውን መማር ያልወደደውን መተው መብቱ ነው። ማንም አይከለክለው። እግዚአብሔር ለምህረቱ ጥያቄ አያስፈልገውም። አልምር ማለት መብቱ ነው። እምር አለው ማለት መብቱ ነው። ጥያቄ ውስጥ ልከት የወደደውን ይምረዋል፣ ያልወደደውን ደግሞ አይምረውም። ቢፈልግ ማድረግ ይችላል እንደዛ። እግዚአብሔር ግን ገድሉ እንደዛ አይነት ሀሳብ ያለው አይደለም። ስለዚህ እዚህ ጋር ምናለ አባታችን ሁሉ ይቻላልና የወደድ ከሆን ሁሉ ይፈጸማልን ስራ ሰሪውን ይቃወማልን አለው ብሎ የሮሜን ጥቅስ አመጣ። ከዛስ አለቀ በቃ ለምንድን ኤርሚያስ እችኛዋን ፓርት የማያነባት ቀጣይ ክፍል አስራ ስድስት ላይ ያለችዋን ለምንድን ነው የማያነባት? ለምን አላሰማቸውም? እችኛዋን ፓርት እንዲህ አለ። ጌታችንም ይላል ከላይ አባታችን ምን ብለው ጠይቀው ጌታችን አቤቱ ማራቸው፣ ይቅርበላቸው ብለው ይህንን ሀሳብ ሲናገሩ ጌታችንም ይላል እንደቀጠለ የምታውቁት ሀሳቡን ይህ ሀገር አስራት ይሁን ይህ ሀገር ምን ይበል አስራት ይሁን እንደወደድክ አድርግ። አባታችን የወደዱት ምንድን ነበር? ህዝቡ እንዲማርላቸው። ስለዚህ ጌታ ምን አለ? እንደ ወደድክ አድርግ፣ ለአንተ ብቻ ይሁኑ፣ መታሰቢያህንም ያድርጉ፣ በአማላጅነትም ይመኑ፣ የዘላ ዓለም ደስታ ባለበት በመንግስተ ሰማያትም ይኑሩ አለው። ማራቸው ማለት ነው። ደጋግሞ ሲጠይቁ አባታችን አቡነ ገብረ መንፈስ ቅዱስ ጌታ ይህን ነገር መለሰ። ለምን አልጨረስከውም? ለምን እዚህ ጋር አቆምከውም? ሀሳቡ እዚህ ጋር ብቻ የሚቆም ሀሳብ አይደለም ቀጣይ ሀሳብ ላይ የምርም የጎጃም ህዝብን ጌታ ለይቶ እስከ ዳግም ምጽአት አልምርም ብሎ ትቷቸው አዋርዷቸውና ንቋቸዋል ለምንስ ይህንን ክፍል ተናገረ ቢሉ በጠንቋይ ቤት ወይ የተለያየ ስራዎች ላይ መገኘት ከኃጢአትን በላይ ኃጢአት እግዚአብሔር በአምላክነቱ ምን ጎረምሳ በሚስቱ አምላክን በአምላክነቱ ቀናይ ስለሆነ ይህንን ቃል ተናገረ ጌታ ይህ ኃጢአት በእጅጉ የተጠላ ስለመሆን አልምርም ማለት አልምርም ማለቱ ከነ ጭራሽ ውስጥ ከዝላለሙ አልምራቸው ማለት አይደለም። የሰሩት በደል ኃጢአት ታላቅ ነውና ትጋት ያስፈልጋል ነው፣ ደግመህ ደጋግመህ ልትለምነኝ ይገባል ነው። በደላቸው በጣም ከፍተኛ ስለሆ፣ ያው አቡነ ገብረ መንፈስ ቅዱሱም አልምርም ሲል በቃ፣ ጌታ እንግዲህ አንተ አልምርም ካልክ እኔ ምን አደርጋለሁ ብለው በቃ እዚህ ጋር አቆሙ። አላቆሙም፣ ቀጠሉ እባክህ አቤቱ ማራቸው፣ ይቅርበላቸው። ቁርባንና ቅዱሳን እንዲወዱ አድርጋቸው፣ ስራዬንም እንዲጠሉ አድርጋቸው። ይህ የሴጣን ስራ ነው። ቁርባንን እንዲወዱ አያችሁ፣ እዚህ ጋር ይቅርበላቸው፣ ቁርባንና ቅዱሳንን። ቁርባን እንግዲህ የኃጢአት ስሬት እንደሆነ አባታችን በሚገባ ገብቷቸዋል። ቁርባን እንዲወዱ አድርጋቸው ማለታቸው በዚህ በቅዱስ ቁርባን የኃጢአት ስሬትና ይቅርታ እንደሚገኝ አባታችን ጠንቀቀው ስለሚያውቀው ሰው ቁርባንን የሚወድ ከሆነ ከኃጢአት ይቅርታ ያገኛል ክፉ ነገርን ይጠላል። እንደዚያ እንዲወዱ አድርጋቸው ብሎም ተማጸኑ። ጌታም እንግዲህ ቁጥር አስራ ስድስትን ኤርሚያስ ቢዘለውም እኛ ደግሞ እናነበዋለን። ኤርሚያስ ውሸቱን ተናገር። ቁጥር አስራ ስድስትን ቢዘለውም እኛ ደግሞ እናነበዋለን። ጌታችንም ይህን ሀገር አስራት ይሁን። ይህ ሀገር የተባለችው ማናት? ኢትዮጵያ ሀገር የተባለች ኢትዮጵያናት ስለዚህ ኢትዮጵያ ውስጥ ደግሞ ሁሉም ብሔር ብሔረሰቦች አሉ። ስለዚህ ኢትዮጵያ ሙሉ ለሙሉ አስራት ሆናለች ማለት ነው። ስለዚህ ጌታ መጀመሪያ ላይ ከበደላቸውና ከክፋታቸው የተነሳ አልምርም ያላቸውንም ሁሉ ምን አደረገ? አባታችን ደግሞ ደጋግሞ ከመጠየቃቸው የተነሳ ጌታችንም ይህ ሀገር በቃ አስራት ይሆናል፣ እንደወደድ ካድርግ ለአንተ ብቻ ይሆኑ መታሰቢያህንም ያድርጉ ያድርጉ እንዲያደርጉ አድርጋቸው፣ አረን ብለው የለመኑት አባ አቡነ ገብረ መንፈስ ቅዱስ ይኸው ያድርጉ በአማላጅነት የሚመኑ የዘላለምንም ደስታ ባለበት በመንግስተ ሰማያት ይኑሩ አለው በቃ ምሕረት ማለት ያለልታል እና አቡነ ገብረ መንፈስ ቅዱስ ገርን ላይ ያለው የጎጃም ሕዝብ ምሕረትን አላገኝም እስከ ዳግም ምጽአትን ምሕረትን አያገኝም ነው የምርም የሚለው ምሕረትን አላገኙም እነዛ ሰዎች የምርም የጎጃም ሕዝብ በመሆናቸው ብቻ ተነጥለው በደልና መገፋት ደርሶባቸዋል የምር ቤተክርስቲያን አንዱን ብሄር ከፍ አንዱን ብሄር ዝቅ አድርጋለች የጎጃም ህዝብ ከምህረት እንዲርቅ አድርጓል ጌታ የምርም ጌታ በጎጃም ህዝብ ላይ ጨክኗል ወይ አላደረገም ገድሉም እንደዛ ካጣመም ነው ሊጣመም ይችላል ወደዛ ከሳብ ነው ሊሳብ ይችላል ግን ሀሳቡን ለጥቆ ላነበበ ሰው ግን እንደዛ አይነት ነገር እንደሌለው ግልጽ ነው እንደዛ አይነት ነገር እንደሌለው ግልጽ ከዛ አባታችንም ጌታችን አቤቱ አስቀድመህ እስከ 15 ትውልድ ድረስ እምርልሃለሁ ብለህ ቃል ኪዳን ሰጥተኸኝ ነበር። ልጅ ባይኖራቸው መካን ቢሆኑ ጌታ እንዴት ይሆናሉ? አሉ። ጌታችንም ልጅ እሰጣቸዋለሁ፣ መካንም ብትሆንም ማኅፀኗን ፈትቼ ልጅ እሰጣለሁ። ወንድ መካን ቢሆን ከሰውነቱ ዘር አስገኝቼ ልጅ እንዲወልድ አደርጋለሁ። ይ ዳግመኛም ለሌሎቹ ቅዱሳን ያልሰጠሁትን ቃል ኪዳን ይሰጣል መታሰቢያን፣ ዝክርን የሚያደርግ እናት አባቱ ሙተው ወደ ሲኦል ኮረድ በኋላ ከመከራ ሲኦል አውጥቼ ነፍሳቸውን ላንተ ሰጥሃለሁ አለው። መነኮሳትም በት ምክንያት የንጽና ክንፍ ቢሰበር ቃል ኪዳን ቢያምኑ ከምድር እስከ ሰማይ የሚበር እሳታዊ ክንፍል ሰጣቸዋለሁ፣ ንጽህናቸውን መልስላቸዋለሁ። የአባታችን የገብረ መንፈስ ቅዱስ ጸሎቱና በረከቱ በእኛ በልጆቻቸው በሕዝበ ክርስቲያን ላይ ጸንቶ ይኑር ለዘላለሙ አሚን። ነብሳት ሲል ከገቡ በኋላ ከሲል የመውጣት እድል እንዳላቸው መጽሐፍ ቅዱስ ይናገራል ወይስ ልናገር ሲጀመር አሶቾቹ ቅዱሳኖቹ አይደሉም። ቅዱሳኖቹ ጠያቂ ብቻ ናቸው። አሶቾቹ ቅዱሳን አይደሉም። ቅዱሳን ጠያቂ ብቻ ናቸው። ቅዱሳን ጠያቂ ብቻ ናቸው። እግዚአብሔር ግን ምን ያደርጋል? በፍቃዱ ያደርጋል። የእነሱ ስራ ምንድን ነው? መጠየቅ ብቻ። ይኸው መጽሐፈ ሳሙኤል ቀዳማዊ መጽሐፈ ሳሙኤል ቀዳማዊ ምዕራፍ ሁለት ቁጥር ስድስት ላይ እንደዚህ እግዚአብሔር ይገድላል ያድንማል፣ ወደ ሲኦል ያወርዳል ያወጣልም። መጽሐፈ ሳሙኤል ምራፍ ሁለት ቁጥር ስድስት እግዚአብሔር ይገላል፣ ከፈለገ ይገላል፣ ከፈለገ ያድናል፣ ወደ ሲኦል ያወርዳል ያወጣልም። ስለዚህ እዚህ ጋ የወደደውን ከሲኦል የማውጣት የወደደውን ደግሞ በስራው ምክንያት ወደ ሲኦል መቅጠር ከሲኦል ያለሆነ ምህረት ሰጥቶ እግዚአብሔር ደግሞ ማውጣት ከፈለገ ማን ይከራከረዋል? ስለዚህ የአባታችን የአቡነ ገብረ መንፈስ ቅዱስ ገድል ላይ የጎጃም ህዝብ በደልና ኃጢአት ደርሶበታል፣ ምህረትን አያገኝም፣ ተስፋም የለውም ብለው ለማስዋል ፕሮቴስታንቱ ያስጨወቱ ነገር ስህተት ነው። በቃ ከክርስትናው እንዲወጣ በውሸት የምትሰብኩት ወንጌል ይሄው እንደዚህ ይዋረዳል። በውሸት የምትሰብኳቸው ነገር ይሄው እንደዚህ ይጋለጣል። ቤተክርስቲያን ምን ጊዜም ማወቅ ያለባቸው ሰዎች ዘርን ከዘር የመለየት አቋምም የላትም ከዚህ ፊት ጋላ፣ ሻንቂላ እንደዚህ ኦሮሞ እንደዚህ እንደዚህ የእግዚአብሔር መንግስት አይገባም የምል የምትል ብጣቂ ወረቀት ላይ ራሳችሁ ዲዛይን አድርጋችሁ በሰራችሁት ሰውን ከሰው አባላችሁ፣ ራእየ ማርያም የተባሉ መጽሐፍ ሲታይ እንደዚ ሚል አይነት ሀሳብ የለውም። ጥምቀትም ደግሞ ከዚህ መልስ አማራ፣ ከዚህ መልስ ኦሮሞ ለማድረግ እንዳልሆነ የቤተ ክርስቲያን ሙሉ ትምህርቶች አስረግጠው ይናገራሉ። ቤተ ክርስቲያን የቋንቋ ችግር እንደሌለባት፣ በሁሉም ቋንቋ ወንጌል እንደምትሰብክ እያያችሁ ነው። እኛ እንኳን በአቅማችን ተከታታይ ኦሮምኛ ሴሽኖችን፣ ክላሶችን ሰጥተናል። ታዲያ አሁን ምን ይሁን ነው? ምን ይሁን ቤት በኩል ትሄዱ ገርላት ድርሳናትን አላችሁ አላችሁ በእነሱም እንኳን ምንም ለውጥ ልታመጡ አልቻላችሁ። በመሰረታዊ ትምህርት ክርስቲያኖች ፊት መቆም አልቻላችሁ። ማቅቷቸው አልከብዷቸዋል። አምስቱን ሶላዎች እና ኬ ዶግማ መድ አድርገው ቀበሯቸው፣ ላይነሱ ሞቱ። ከዛ ተስፋ ባለመቁረጥ አሁንም ገርላት ላይ ለመዋሸት ትሞክራላችሁ። ግን ደግሞ እንደምትዋሹትም ነገር አይደለም። መጻሕፍቶቹ የቤተክርስቲያን መጻሕፍት ናቸው። ስህተት አይገባባቸውም ብሎ የሚከራከር ሰው የለም። ስህተት እንኳን ቢገኝባቸው ባለስልጣኗ ቤተ ክርስቲያን የማረም ሙሉ ስልጣን ያላት ልክ ተአምረ ማርያም ላይ የቃላ ስህተት እንደተገኘ የታረመውን እንደምታወጣ ችግር እንኳን ቢገኝበት ቤተክርስቲያን አርማ ለልጆቿ ትሰጣለች እንጂ ገና ለገና የሆነች ስህተት ተገኝታለች ብሎ ከሃይማኖቱ የሚናወፅ ክርስቲያን አሁን ላይ የለም። እየመረረህም ቢሆን ትውጠዋለ። በገድላት ሃይማኖቱን የምታስቀይረው ኦርቶዶክሳዊ ክርስቲያን የለም። በቃ አበቃ። ያ ዘመን የከሸፈ አካሄድ ነው። እግዚአብሔር ይስጣቸው ወንድሞቻችን፣ በተለይ ወንድማችን አኬ በገላ ስልሳናት ላይ ለዘመናት ሲሸበር የነበረውን ክርስቲያን ልቡ እንዲረጋ ስላደረገ ምክንያት ስለሆነ እናመሰግናለን። እና ደግሞ መልስ የሚያስሻቸው በጣም ደግሞ በቃ ይመለሱልን የተባሉት አንገብጋቢ ጉዳዮች ላይ ደግሞ ዲያቆን ዘማርያም ከበቂ ታሪካዊ ማስረጃ፣ መጽሐፍ ቅዱሳዊ ማስረጃ ጋር ግልጽ አድርገ ስለምታስተምረን እናመሰግናለን። አሁንም የምንሸውደው ክርስቲያን የለም። ኤርሚያስ ተስፋ ቁረጥ። ሲጀመር ሰውም የለም። አምስት መቶ ሰዎች ነበር የነበሩት። እነሱም ዘጠና አምስት ፐርሰንቱ ኦርቶዶክሳውያን አይደሉም፣ ራሳቸው ፕሮቴስታንቶች ናቸው። መብት ነው እንደፈለግ ካልግጥ። እኛ ግን ሰዎችን ወደ ክርስትና እንጠራለን። በሃይማኖታዊ ጉዳይ በመሰረታዊ ትምህርት ክርስቲያኖቹ ቆሞ የሚሞግት ጴንጤ አውን ላይ የለም። ሬድ ዳት ሴት ልክ እስልምናው ለእፎይ መልስ መስጠት እንዳቃተው ሁሉ መልስ ከመስጠት ይልቅ ወደ ሌላ ዛቻ ውስጥ እንደገቡ ሁሉ ለክርስቲያኖችም ለእኛም እኛ ክርስቲያኖችንም በመሰረታዊ ትምህርት መሞገትና ማሸነፍ የሚችል ጴንጤ የለም እኛ ግን በተቃራኒው መሰረተ እምነቶቻችን ናቸው የምትሉትን ይሄ መጽሐፍ ቅዱስ ብቻ የምትሉትን ትምህርት አመድ አመድ ነው የሆነው እምነት ብቻ ገደል ነው የገባው ጸጋ ብቻ ገደል ነው የገባው 24 ሰዓት ስለ ገድል ብታወሩ ብትተቹ ልቡን የምትረብሹት ክርስቲያን ሃይማኖቱን የምታጠራጥሩት ኦርቶዶክስ አልገኛለህ አልገኛለህ፣ በቃ የለም። ስለዚህ ልዩነት ለመፍጠር በወንድማችን ጋዲና በወንድማችን ዲያቆን ዘማርያም ልዩነት ለመፍጠር የተካሄደው ሀሳብ ስህተት ነው። አይ እንደተረዳሁት ከሆነ ወንድማችን ጋዲም የክርስቲያኖችን ልብ ለማረጋጋት የተናገረው ንግግር ነው ብዬ ነው ማሰበው። ዲያቆን ዘማርያም ደግሞ ከዛ ሰፋ ባለመንገድ ደግሞ አብራርቶ መልስ ሰጥቶበታል። ስለዚህ ሁለቱም የተናገሩት ከቅናተ ቤተክርስቲያን እንደሆነ ልናስተውል ይገባል። ከቅናተ ቤተክርስቲያን የክርስቲያኖችን ልብ ለማሳረፍ እንደሆነ ልቦናችን ሊያውቀው ይገባል። ስለዚህ ጋዲሳንም እየሄዳችሁ በውስጥ አንተ ዘረኛ እንዲህ የምትሉ ሰዎች ካላችሁ ስርዓት ያዙ፣ አቁሙ። የቅድም የኤርሚያስንም ንግግር ተመልክታችሁ ለዘማርያም መልስ መጥፎ ነገር ልትናገሩ ያስባችሁ ሰዎች ካላችሁ ማቁሙ፣ እንዳሰባችሁት ስላልሆነ ሁለቱም ነገር ሁለቱም የቤተ ክርስቲያን ልጆች ናቸው። እግዚአብሔር የጠበቃቸው። ከዚህ በኋላ እንደዚህ ነገሮችን ስናይ እንዴት አድርገን ሪያክት እናደርግ የሚለው ነገር ብቻ ተማምረን እናልፍበታለን። ከዛ ውጪ ግን አንዱን ወንድም ዝቅ፣ አንዱን ወንድም ከፍ፣ አንዱን ወንድም እውነት፣ አንዱን ወንድም ማሰጥ አድርጎ ማሳጣቱ ግን የክርስትና ባህሪና ትምህርት ግን እንዳልሆነ ሁላችሁም ልታውቁትና ልትረዱት ልትገነዘቡትን እንደሚገባ በዚህ አጋጣሚ ለማስተላለፍ እወዳለሁ። የጻድቁ አባታችን የአቡነ ገብረመንፈስ ቅዱስ ምልጃና ጸሎት በሁላችን ላይ ይደር ይቆያል። ያቆዘ ማርያም ወጣ። በቃ ኤርሚያስ ቀኑ ሙሉ ሊውልባት ያሰበው ነገር እችን ነበር። አገኘው ብሎ የነበረው እችን ተመታች። ምን እንደሚሆን አላውቅም። ወይ ቀልድ እቺ ነበር። አሰብስቦ በቃ ዛሬ ዘር ከዘር አጋጫለሁ እች ነበር። አንድ ነገር አገኘ ብሎ ሊፈነጭ የነበረው እቺም እሱ እንዳሰባ ዳቆ